ዋሕድ ምን ልአስባብ እሊ ከልጥኩም ትሽትርኩፍ ሃልከና እንኩም ትብቁን ትትከልሙ አረቤ ይህንቻላል እንድትቀላቀሉ ካደረጓችሁ ምክንያቶች አንዱ አረብኛ መናገር ስለምትፈልጉ። ታዲያ ብዙ ሰው ምን ይላል መሰላችሁ? አረብኛ ከባድ ነው። በተጨማሪ ደግሞ በንግግር መሃል ልክ ልናወራ ስንፈልግ ቃላቶች ይጠፉብናል። የያዝናቸው ቃላቶችም ቢሆን በፍጥነት ይጠፉብናል። ለምንድን ነው ብትሉኝ አረብኛ ከባድ ሆኖ አይደለም። አረብኛ በጣም ቀላል የሆነ ቋንቋ ነው፣ ግን መሰረታዊ ተግባራቶች ግን ያስፈልጓችኋል። ማለት በህይወታችሁ ውስጥ የምተገብሯቸው ተግባራቶች ናቸው። እነዚህን ተግባራቶች እኔም አማርኛ ስማር የተገበርኳቸው ሰባት ተግባራዊ ክንውኖች ናቸው። በህይወቴ ስተገብራቸው በደንብ ለውጥ አግኝቻለሁ። ከዛ በኋላ ነው አማርኛ አቀላጥፌ መናገር የቻልኩት። እናንተም አረብኛ አቀላጥፋችሁ መናገር ከፈለጋችሁ እነዚህን ሰባት በዛሬ ቪዲዮ የምነግራችሁ ተግባራት በህይወታችሁ ውስጥ ብተገብሯቸው በእርግጠኛነት ባጭር ጊዜ ውስጥ አረብኛ መናገር መጀመር ትችላላችሁ ማለት ነው። ይህን ያህል ካልኳችሁ ወደ ዛሬው ሰባቱ ተግባራት እንሸጋገር። መርሐባ አነይስሚ ነቢል። ለው ትብቆ ትውሰሉ ላዚም ትትከልሙ። የመጀመሪያው ተግባር ላ ትሕፈዝ ልኪልማ ዒሽሃ አረፍተ ነገሩ እስኪ በደምብ ርዕሱን ተመልከቱልኝ። ላተሕፈዝ ማለት አትሸምድድ ማለት ነው። እልክልመ ደግሞ ቃል ነው። ዕሽሃ ፊ ጁምላ ደግሞ በአንድ አረፍተ ነገር ውስጥ አስገብተ ኑረው ማለት ነው። ዕሽ ዕሽ ማለት ኑር ነው። ስለዚህ ሃሳቡ መሰላችሁ፣ ብዙ ጊዜ እኛ ትኩረታችን ሁልጊዜ በቃላት ላይ ነው። ወይም ደግሞ አንድ ቃል አዲስ ቃል ካገኘን ያን ቃል በቃ ለመሸምደድ እንጥራለን። ቃሉ ብቻውን ተለጥሎ ሲቆም ለሀሳብ ወይም ደግሞ ለንግግር አይመችንም። መቼም አንድ ቃል ብቻ ተጠቅመን አንድ ንግግር ወይም ደግሞ አንድ ዓረፍተ ነገር አንጀምርም። ስለዚህ ሐሳባችን በደንብ ብንገልጸው ያን ቃል በዓረፍተ ነገር ውስጥ ከተን ብናወራው አይምሯችን ለመሸምደድ ወይም ደግሞ ለመረዳት ያን ቃል ይቀለዋል። ቃሉን ብቻ ማወቅ አይከፋም፣ ግን መሸምደዱን ብቻ ሳይሆን ወደ ዓረፍተ ነገር ውስጥ ከቶ ወደ ተግባር መውሰድ ያስፈልጋል። ለምሳሌ ይክትብ የሚባል ቃል አለ ይክትብ ማለት በዐደን ምንድነው? ማለት ይክትብ ብላችሁ ከጻፋችሁ ማለት ወይም ደሞ ይክትብ ብላችሁ ይህን ቃል ከያዛችሁ ምንድነው? ትርጉሙ? ይህን ከማለት ይልቅ አና አክትብ ሪሳላ ሊኡሚ፣ አና አክትብ ሪሳላ ሊኡሚ። ስለዚህ ይሄ የመጻፍ ድርጊት ወይ መጻፍ ቃሉም በዓረፍተ ነገር ውስጥ ከተታችሁ ማለት ነው። አና አክትብ ሪሳላ ሊኡሚ ለእናቴ ምን እያልኩ ነው ማለት ነው ደብዳቤ እየጻፍኩኝ ነው እያልኩኝ ነው ማለት ነው። ስለዚህ ቃሉን ብቻውን ተነጥሎ አልታየም ማለት ነው። በአረፍተ ነገር ውስጥ ስትከቱት እየቀለላችሁ ይመጣል ማለት ነው። ይህ የመጀመሪያው ተግባር ነው። ስለዚህ እንግዲህ ሰባት ናችሁ ንግራችኋለሁ። አንደኛው ጀምረናል። አሁን ሁለተኛው ደግሞ ምን ይመስታል፣ እስኪ እንመልከት። ሁለተኛው ተግባር እትከልም ምን አውል የውም ሓታ ለው ገለጥ እዚ ጋር መሰላችሁ። እትከልም ምን አውል የውም ማለት ከመጀመሪያው ቀን ከሃ ብላችሁ ስትጀምሩ መናገር ይጠበቅባችኋል። አረብኛ መናገር እፈልጋለሁ ብላችሁ ከወሰናችሁበት ጊዜ ከዛን ለታ ጀምሮ የምታወሩት ነገር ትክክል ይሁን አይሁን እሱ ዋናው ነጥባችን አይደለም። ነጥቡ መናገራችሁ ነው። ለምን ብትሉኝ መላሳችሁና አይምራችሁ እንዲለማመደው። ይሄ አዲስ ቋንቋ ነውና አይሙራችሁ አዲስ ቋንቋ መሆኑን እንዲረዳና ያን ቋንቋ አስፈላጊ ነው እና ከዚህ በኋላ መለማመድ አለብህ እያላችሁ ከሆነ እንደዚ አይነት ሐሳብ ለአይምሯችሁ ብትነግሩት በምንድነው ነገሩን ስትገብሩት ነው ወይም ደግሞ ወደ ህይወታችሁ ውስጥ ስትከቱት ነው ማለት ነው በእለት ተእለት ህይወታችሁ ውስጥ እንደ አንድ ተግባር ስታደርጉት ነው አረብኛ ስታወሩ ማለት ነው ለምሳሌ አንድ አንድ ሰዎች ምን ይላሉ መሰላችሁ ወደ የሆነ ቦታ መሄድ ፈልጋለሁ ይላል መሄድ ፈልጋለሁ አና ራህ አሩህ የሆነ ቦታ እሱግ መሰለ አና ራህ አሩህ እሱግ ማለት ፈልጎ ግን አዲስ ስለሆነበት ቃል ወይም እንትን ቋንቋው አና አሩህ እሱግ ሊል ይችላል ትክክል ነው ትክክል አይደለም ግን ዋናው ሐሳቡ መናገሩ ነው። አሁን የትክክለኛነቱን በኋላ ይመጣል ይስተካከላል። ለምን ሳትሳሳቱ ትክክለኛው ነገር ወይም ትክክለኛው አረፍተ ነገር ልትሉት አትችሉ። የግድ መሳሳት ያስፈልጋል። ከመውደቅ በኋላ ነው መነሳት የሚኖረው። ስለዚህ ወድቃችሁ ወይም ደግሞ ተሳስታችሁ፣ ከዛ በኋላ ስህተታችሁ አርማችሁ ወደሚቀጥለው ስቴፕ ትሄዳላችሁ። ስለዚህ መናገር ያስፈልጋል። ይሄ ትክክል ይሁን አይሁን በየቀኑ እኔም ተንተባትቤ ነው መጀመሪያ አካባቢ ላይ በቃ ምንም አይነት ነገር ሳይኖር የሰማሁትን ቃል ምንም ይሁን ምንም እደግመዋለሁ ተመልሽ እናገራለሁ ሰዎችንም ጠይቃለሁ እንደዚሁ እያልኩኝ ነው በየቀኑ ያው በህይወቴ ውስጥ አማርኛ መካተት አለበት ብዬ ስላመንኩኝ በዛ መሰረት ነው አሁን የምትሰሙት አማርኛ ከዛ ጥረት በኋላ የመጣ ነው ስለዚህ እናንተም አረብኛችሁ እንደዚሁ እንዲሻሻል ከፈለጋችሁ ይህም ሁለተኛው ተግባር ማድረግ አስፈላጊ ነው መናገር የግድ ነው መናገር ፈልጋችሁ ካልተናገራችሁ እንዴት ትናገራላችሁ? ይሄ ነው በቃ ዋና ሀሳቡ። ስለዚህ መናገር ፈልገን ካልተናገረን እንዴት እናገራለን? በቃ ይሄን ብላችሁ አስቡት። ይሄ ሁለተኛው ነጥብ ነው። ሶስተኛው ነጥብ اسمع العربي كثير بدون ضغط اسمع ማለት سمع العربي ወይ عربي አረብኛ ቋንቋ ማለት ነው كثير ወይ ደግሞ ብዙ بدون ضغط بدون ضغط ማለት ያለ ጫና፣ ራሳችሁ ጫና ውስጥ አትክተቱት ማለት ነው አረብኛ አዳምጡ። ስታዳምጡ በቃ ምንድን ነው እያንዳንዷን ነገር ሰምታችሁ እያንዳንዷን ነገር ትርጉም ማግኘት አይጠበቅባችሁም። መጀመሪያ ላይ ከሆነ እንትናችሁ ላይ አረብኛ የተማራችሁ ከሆነ ዘና ብላችሁ ልክ እንደ ማንኛውም በአማርኛ የምታዳምጡት ዜና ሊሆን ይችላል፣ ወይም ደግሞ ፊልም ሊሆን ይችላል። ራሳችሁ ጫና ውስጥ አትክተቱ። አይኖራችሁ ዝም ብሎ ይሄ መረጃውን እንዲገባ ማዳመጥ ይጠበቅባችኋል። ማዳመጥ ደግሞ እንግዲህ አረብ ሀገራት ከሆናችሁ ብዙ በዙሪያቸው ያሉት የዜና ጣቢያዎች ሊሆኑ ይችላሉ። ሙሰልሰላዎች ታውቁታላችሁ ብዬ ያስባሉ። አረብ ሀገራት ያላችሁ ሙሰልሰል ማለት ድራማ፣ ተከታታይ ድራማዎች፣ ፊልሞች ሊኖሩ ይችላሉ። እነሱን በትኩረት አዳምጡ፣ ግን ጫና ውስጥ አትፈቱ ራሳችሁ። እያንዳንዷ ነገር ትርጉሙ ማወቅ አለብኝ ማለት ሳይሆን ማወቅ ያለባችሁ ያ ነገር ሲደጋገምባችሁ አይምሯችሁ ውስጥ፣ ጆሯችሁ ውስጥ ያ ነገር ሲደጋገም ያስተጋባል አይደለ ከዛን፣ የሆነ ሰዓት ላይ አይምሯችሁ ይሄንን ነገር አስፈላጊ መሆኑን ሲገነዘብ፣ እናንተንም ያው በሁለተኛው ተግባር ላይ ያልኳችሁ ስትነጋገሩ፣ ደሞ ወይም ስትናገሩ ያዳመጣችሁ የሰማችሁት ነገር ደግማችሁ ስትሉ ምን ይሆናል ማለት ነው? ሳታቁት ለመዳችሁት ማለት ነው፣ ሳታቁት። ስለዚህ ማዳመጡ አስፈላጊ ነው። ይሄ ምን ይባላል ባረብኛ መሰላችሁ? አልስቲማ አሰልቢ ይባላል። አልስቲማ አሰልቢ ማለት ዝም ብሎ ማዳመጥ ማለት ነው። ስለ ጉዳዩ ምንነ ስለ ጉዳዩ ብቻ ዝም ብሎ ማዳመጥ የተባለውን ነገር የሚባለውን ነገር ማዳመጥ ብቻ ነው የሚጠበቅባችሁ ማለት ነው። ከዛን ይሄ ምን እያደረጋችሁ ነው ማለት ነው፣ የማዳመጥ ክህሎቱን እያዳበራችሁ ነው ማለት ነው። ማዳመጥ አለ፣ መናገር አለ፣ መጻፍ አለ፣ ማንበብ አለ። እነዚህ አራት ቅርንጫፎች በማንኛውም ቋንቋ ውስጥ የማይጠፉ ቅርንጫፎች ናቸው። ስለዚህ ያህን እናንተ በማዳመጣችሁ ምክንያት ምን እያደረጋችሁ ነው ማለት ነው አይምሯችሁ ዝግጁ እያደረጋችሁት ነው ማለት ነው። በአንዱ ቅርንጫፍ ማለት በማዳመጥ የሚለውን ማለት ነው። ይሄ ሶስተኛው ተግባራችሁ ማድረግ ያለባችሁ ማለት ነው። አራተኛው ተግባር ማድረግ ያለባችሁ እንግዲህ ከዚህ ፊት ብዬዋለሁ፣ አሁንም ልድገመው አንድ ትንሽ የደብተር ያስፈልጋችኋል። ታዲያ ደብተሩ ምን ለማድረግ ነው መሰላችሁ? አላቶች ለመጻፍ አይደለም፣ ደብተሩ አረፍተ ነገሮችንና ሀረጎችን ለመጻፍ ነው የምታደርጉት። በፍጹም አንድ ቃል ብቻ መጻፍ እዚህጋ አልመክር ቃሉን ጽፉት ትችላላችሁ፣ ተነጥሎ ግን ቃሉን ቀደም ብዬ እንደነገርኳችሁ አረፍተ ነገር ውስጥ መክተት አለባችሁ። ይህ በአረብኛ ምን ይባላል መሰላችሁ? እስተክድም ደፍተር ጁመል ሙል ከሊማት ከሊማት ሳይሆን ጁመል ጁመል ማለት አረፍተ ነገሮች ናቸው። ስለዚህ እስትክዳም ማለት መጠቀም ነው። ደፍተር እንደኛም ደፍተር እንደሚባለው ማለት ነው። እንደሚባለው ደፍተር ማለት በአረብኛ ደፍተር እንደሚባለው በአማርኛ ማለት ነው። እስተክድም ደፍተር ጁመል ሙል ከሊማት

ስለዚህ ጣዕም የምትለውን ቃል ብቻውን ተለጥሎ ከምትጽፏት ወይም ደሞ ምግብ የሚለውን ቃል ብቻ ከማየት ይልቅ አና احب الطعام <سؤال> العربي የአረብ ምግብ ወዳለሁ። الطعام في هذا المطعم لذيذ በዚህ ሬስቶራንት ውስጥ ያለው ምግብ በጣም ጣፋጭ ነው። እንዲህ ቃሉን ብቻ ተነጥሎ ሳይሆን እዛው አረፍተ ነገር ውስጥ ቀጣችሁ፣ አንድ ሁለት፣ ሦስት አራት አረፍተ ነገሮች ሊሆን ይችላል የተለያዩ ሐሳቦችን የሚገልጹ በዛ ውስጥ መጻፍ ይጠበቅባችኋል። ቀደም ብዬ ነግሬያችኋለሁ፣ አራት ቅርንጫፎች አሉ ብያችኋለሁ፤ ማዳመጥ፣ መናገር፣ መጻፍ፣ ማንበብ አይደለ። አሁን ደግሞ መጻፍ እየተለማመዳችሁ ነው ማለት እየጻፋችሁ አረፍተ ነገሮችን እየጻፋችሁ ሐረጎችን የጻፋችሁ ምንድነው? ይሄ ግንኙነት እየፈጠራችሁ ነው። እጃችሁና እየጻፋችሁ በጻፋችሁበት ብዕር ከአይምሯችሁ ጋር የተገናኘ ማለት ነው። ስለዚህ ምንድነው ለምን ለመርሳት ከባድ ነው የሚሆነው፣ እየጻፋችሁት በእጃችሁ የጻፋችሁት ነገር ለመርሳት ከባድ ነው የሚሆነው። ለአይምሮአችሁ ራሱ ቶሎ እንዲረሳ አይፈቅድም። ለምን ጻፋችሁ ማለት የሆነ ነገር ወሳኝነት አለው ማለት ነው፣ ወይም ደግሞ ለእናንተ ጥቅም አለው ብሎ ስለሚያስብ በደንብ ለማስታወስ ይጠራል ማለት ነው። ይሄ አራተኛው ተግባር ነው። አምስተኛው ተግባር ከሊክ ዋቅዒ፣ ወላ ትተዓልም ኩል ሸይ መራ ዋሕደ። ከሊክ ዋቅዒ ማለት እውነተኛ ሁን ማለት ወይም ደግሞ በእውነት ያለውን በዙሪያቸው ያለውን ነገር ከእውነት አትውጣ ነው። ዋቅዒ ማለት ከእውነታ ዋቅዒ ሲሆን እውነት የሆነ ነገር ሲሆን፣ ጌር ዋቅዒ ሲሆን ደግሞ እውነት ያልሆነ ነገር ማለት በአጠቃላይ። ስለዚህ በዙሪያቸው ያለውን ነገር ከዛ ውጭ አትውጡ። መቼም በአንዴ አረብኛ ቋንቋ አይለመድም ስለዚህ ሂደት አለው። ቀስ ብላችሁ መማር ትችላላችሁ፣ ግን ሂደቱን ተከታተሉ ማለት ነው። ብዙ ሰዎች በአንድ የመቶ አረብኛውን ውጦ ወይም ደግሞ በአንድ ወር ውስጥ ተምሮ መሄድ ይፈልጋል። የሚሆን አይደለም። አረብኛ ብቻ አይደለም፣ አረብኛ ብቻ አይደለም። ማንኛውም ቋንቋ ሂደት አለው። ሂደቱ ግን የሚወሰነው ወይም ደግሞ የመማር ሂደቱ የመናገር ሂደቱ የመጻፍ ሂደቱ የማንበብ ሂደቱ ሁሉም ራሱን የቻለ ጊዜ ይፈጅ ይችላል። የሚወሰነው በራሱ በሰውየው ሊሆን ይችላል። እዚህ ጋር አሁን ማሰብ ያለባችሁ ሰው በደንብ ትኩረት ከሰጠ እና በአግባቡ እነዚህን ቀደም ብዬ ነገርኳችሁን እና ቀጥል ደግሞ የምናያቸውን ተግባራት በሕይወቱ ውስጥ ከተገበረ ቶሎ ሊለምድ ይችላል። ግን ደግሞ በአንዴ ሁሉም ነገር ላያቅ ይችላል። አረብኛ በጣም ሰፊ ስለሆነ ማለት ነው። እንግሊዝኛም በጣም ሰፊ ስለሆነ፣ ሌላም ቋንቋ በጣም ሰፊ ስለሆነ እያንዳንዷ ነገር በአንድ አውቆ ሁሉም ሸምቶ መሄድ አይችልም። በተወሰነ መልኩ መቅደም ያለበት ነገር አስቀድሞ ከዛ በኋላ ይቀጥላል ማለት ነው። ለምሳሌ አሁን ማድረግ ያለባችሁ እናንተ ጀማሪ ከሆናችሁ በተለይ መጀመሪያ ሰላምታዎች፣ አሰላም ይባላል በአረብኛ። ከዛ በኋላ አልአክል ከምግብ ጋር በተገናኙ ማለት ነው። ከዛን ከሰዓት ጋር ወይም ከጊዜ ጋር አልወቅት የሚለውን ደግሞ መመልከት። ከዛን አልአማኪን ከቦታዎች ጋር፣ አማኪን ማለት ቦታዎች፣ አልአማኪን ጋር በሚገናኙ ቃላት ሐረጎች ዓረፍተ ነገሮችን ማወቅ ከዛ አልመሻር አልመሻር ማለት ስሜቶች፣ ከስሜት ጋር ደግሞ በተገናኘ የሚገለጹ ነገሮችን በነዚህ ብትጀምሩ ሁል ጊዜ የማይጠፉ ነገሮች ስለሆኑና እና በሕይወታችን ውስጥ የምንተገብራቸው ነገሮች ስለሆኑ በነዚህ ጀምሩ። ቀጥታ ወሌላ ነገር ሄደው ሁሉም ነገር በአንድ የመሸመት ስለማይቻል ቅድሚያ የምሰጣቸው ነገሮች ቅድሚያ ሰታችሁ ከዛ በኋላ በሂደት ሌላውን መጨመር ትችላላችሁ። ይሄ አምስተኛው

በምታዩትና በሚሰማችሁ ነገር ነው። ቋንቋም እንደዛ ነው። በስሜት ከስሜት ጋር ካገናኘ ነው የምናደርጋቸው ነገሮች በስሜት ጋር ካገናኘ ናቸው። ምን ይሆናል ማለት ነው? ስሜትን ቶሎ አይረሳም። ስሜት ቶሎ አይረሳም። የምናያቸው ነገሮች ደግሞ ቶሎ አይረሱም። ስለዚህ አሁን ለዚህ ነው አንዳንድ ሰዎች በፊት ስታያቸው እንደዚህ በአይን የምታውቁት ሰው ሆኖ ግን ስሙን ተረሱታላችሁ፣ ስሙን ላታውቁት ትችላላችሁ። ያሰው አይሯቸው ግን ስለአየው ያ ሰው ያስታውሰዋል። አይምሯቸው ይህ ሰውን አውቀዋለሁ ግን የት ነው የማውቀው፣ ስሙ ማነው ነው የሚለው ነገር ይጠፋባቸው። አታውቁትም በአይናቸው ግን ያያችሁት ነገር አይረሳም። ስለዚህ ስትማሩ አሁንም የምታያቸው ነገሮች ለምሳሌ ቲቪ በአይናችሁ ታቁታላችሁ። ቲቪ በአረብኛ ምንድን ነው? ከእሱ ጋር የሚገናኙ የአረብኛ ቃሉ ወይም ምናልባት እሱ ከቻላችሁ መለጠፍ እሱ ላይ ከቻላችሁ፣ ካልቻላችሁ ቢያንስ ስትማሩ ቲቪ የሆነ ነገር በስዕል ወይም ደግሞ በትንሽ ስቲከር እዛ ማስቀመጥ በደብተራችሁ ላይ ማለት ነው። ሽንት ቤት እንደዚሁ፣ አምፖል እንደዚሁ፣ ኮምፒውተር፣ ስልክ፣ ሌላም ቃላቶች፣ የማታውቋቸው ቃላቶች መጽሐፍ ሊሆን ይችላል። ብቻ ከዛ የምታዩት ነገር ያያችሁት ነገር ከእሱ ጋር የሚገናኝ አንድ ትንሽዬ ስቲከር ወይም ደግሞ ይሁን ነገር መጽሐፍ ይጠበቅባችኋል። በተጨማሪ ደግሞ ስታወሩም ስሜቱን ይኑራችሁ። የምታወሩት ነገር ለምሳሌ ዱኒየ ሊዮም ሐር ዋይድ ሐር ሊዮም ዋይድ ሐር ትኸይል ነፍሰክ ፊ ሴፍ ሪያድ ሪያድ የምታውቁት ከሆነ አንድ ከተማ ነው

እየገለጻችሁ በምትናገሩት ወቅት ስሜታችሁ የሙቀት ስሜት እየገለጻችሁ ነው ማለት ነው። ያ በቀላሉ አይረሳም እንኳ አይምራችሁ። ስሜትን ስታዋህዱ ከምትናገሩት ነገር ጋር ማለት ነው። ግልጽ ይሆንላችሁ ብዬ ተስፋ አደርጋለሁ። ይሄ ከእይታና ከስሜት ጋር በተገናኘ ማድረግ አለባችሁ፣ ያ ነገር እንዳትረሱት ማለት ነው። ሰባተኛውና የመጨረሻው ተግባር ማድረግ ያለባችሁ ማለት ነው ከውን عادات بسيطة وثابتة يوميا ከውን عادات ማለት እንደዚህ ተግባራት ወይም ደግሞ ምን ይባሉ ልማዶች። ከውን عادات عادة ማለት ልማድ ማለት ነው ማለት ፍጠር ነው። በሲጣ ቀለል ያለች ውሳብታ ሁል ጊዜ የምታደርጋቸው በየቀኑ የምታደርጋቸው ነገሮች እና ዮምዬን በየቀኑ የምናደርጋቸው ማለት ነው። ዮምዬን ሲባል በየቀኑ ምን ማለት ነው። እዚህ ጋር በየቀኑ የምታደርጓቸው ልምዶች ፍጠር ነው ወይ ፍጠሩ። እነዚህን በትንሹ እኔ ተግባር ልንገራችሁ። ጠዋት ጠዋት አምስት ደቂቃ ምን ማዳመጥ፣ ረም ብዬ ነገርኳችሁን ሐሳብ ማለት ነው። አምስት ደቂቃ እኔ ከዚህ በላይ አልጠይቅም አልጠብቅም። አምስት ደቂቃ ማዳመጥ? ከዛን ከሰዓት ለአንድ ምናልባት አስር ደቂቃ ሊሆን ይችላል። አንድ አረፍተ ነገር ወይ ሁለት አርፍተ ነገሮችን መጻፍ ከሰዓት፣ ማታ ደግሞ ለአምስት ደቂቃ ያህል መናገር ምንድነው። ለምሳሌ ካንድ ከጻፋችሁት ነገር ከአርፍተ ነገሮች ማለት ነው ከጻፋችኋቸው ነገሮች ውስጥ ደግማችሁ መናገር ሆነ ወይም ማለት ማለት ነው። ስለዚህ ምን አላችሁ ማለት ነው። ለምሳሌ ምናልባት በቀን በቀን ሃያ ደቂቃ ቢሆኑ ማለት ነው። ጧት አምስት ደቂቃ፣ ከሰዓት አስር ደቂቃ፣ ማታ ደግሞ አምስት ደቂቃ ብትሰሉ ብትሰጡ ይሄ በየቀኑ የምታደርጉት ተግባር ካደረጋችሁ ብዙ ሰዎችን ይሰንፋሉ። ከሰነፋችሁ ለውጥ አይመጣል። አሁን በነገርኳችሁ ግን ሂደት በየቀኑ የምታደርጉት ነገር እስከሆነ ድረስ ለውጥ መምጣቱ አይቀርም። ስለዚህ በጥዋት አምስት ደቂቃ ማዳመጥ፣ ከሰዓት አንድ አረፍተ ነገር፣ ሁለት አረፍተ ነገሮች፣ ሶስት አረፍተ ነገሮች ለአስር ደቂቃ የሚለውን በደንብ መጻፍ ከዛ በማታ ደግሞ አምስት ደቂቃ የሚሆን የመናገር ለራሳችሁ መናገር ማለት ነው። ከቻላችሁ ከቻላችሁ በስልካችሁ ሪከርድ አርጋችሁ ከዛም ትክክል ነው ትክክል አይደለም ብላችሁ እንድትገመግሙ ይጠቅማችኋል። ታዲያ እንግዲህ የነገርኳችሁ እነዚህ አምስት ማኑ ሰባት ተግባራቶች እኔም አማርኛ ስማር የተገበርኳቸው ተግባራቶች ናቸው። እናንተንም አረብኛ በፍጥነት ለመናገር ወይም ደግሞ ያው በፈለጋችሁት ፍጥነት እንድትናገሩ ከፈለጋችሁ እነዚህን ሰባት ተግባራቶች ማድረግ ይጠበቅባችኋል። ካደረጋችሁና መናገር ካልቻላችሁ ያኔ መጣችሁ ውቅሱ። ግን በትክክል ከተገበራችሁ ብቻ ነው። ካልተገበራችሁ ግን ያው ለውጥ ይመጣል ብዬ አላስብ ይህን ይመስላል የዛሬው ትምህርታችን። በዚሁ አጋጣሚ አረብኛ ቋንቋ የተማራቸው ከሆነ አሁንም ቃላቶች ወሳኞች ናቸው ብዬ ስለማምን፣ ካልተቀላቀላችሁ አንድ የቴሌግራም ቻናል አለን። እዛ ውስጥ ብዙ የአረብኛ ቃላት ማግኘት ትችላላችሁ። መቀላቀል ከፈለጋችሁ እዚሁ ባርኮዱ ወይም ደግሞ የኪውአር ኮዱን እሱም ብቻ እስከን አርጋችሁ፣ ቀጥታ ወደ ቴሌግራም ቻናል ይመራችኋል። እዛው እንዳልኳችሁ ብዙ የአረብኛ ቃላቶች ከነ ፍቻቸው ከነ የድምፅ አወጣጡ ሙሉ መረጃ የምታገኙበት ቻናል ይህን ይመስል እንግዲህ። በሚቀጥለው ደግሞ እስክንገናኝ ድረስ በቸርንቆይ ሰላማችሁ ይብዛልኝ።